በጣም ነው እንደምትሳደቡት። ተወዛገባችሁ አደለ? ቅመምዬ አወዛገበቻችሁ አደለ? ገና ትወዛገባላችሁ። ኑሯችሁ ከጠፋባችሁ በሰው ኑሮ ስታቦኩ ስለ ሰው ኑሮ ስታቦኩ የእናንተ ኑሮ የጠፋባችሁና ስትወዛገቡ ትኖራላችሁ ማለት ነው። የራሳችሁን ህይወት አትኖርም። ቅመምዬን አትችሏትም። ገና ታንጨረጭራችኋለች። እናንተ ትሳደባላችሁ፣ እሷ ደግሞ አደብ ታደርግና ታስብበትና እንደ እናንተ እሷ ወደ ስራ ትቀይረዋለች። ከዛ መልሱ ይደርሳችኋል ማለት ነው፣ እያንዳንዱ ማለት ነው። እናንተ በስድብ እሷን ለማሸማቀቅ ለመሳደብ ምናምን ምናምን ብሩኬን አሳልፋ ትሰጠናለች ብላችሁ አስባችሁ ከሆነ የህልም እንጀራ ነው የሚሆንባችሁ፣ አታገኙትም። እሷ የባሏ መከታ ናት። እሺ አሳልፋ ትሰጣችሁ የስራ ሴት ስለሆነች ግን መስራት ስላለባት ከባሏ ጋር ማደግ ስላለባት ስኬታቸው ላይ መድረስ ስላለባቸው አላማቸው ላይ መድረስ ስላለባቸው ገና ማለት ነው። እናንተም እያያችሁ እየተሳደባችሁ ትንጨረጨራላችሁ፣ እሷም ስራዋን እየሰራችሁ ወደፊት ትሄዳለች ማለት ነው። ተሳደቢዎች ደግሞ በደንብ ተሳደቡ። ስድብ ያበረታል፣ ስድብ ያጠነክራል፣ ለገባው ሰው ማለት ነው። ሰነፍ ሰው ደግሞ መጨረሻው ያን ሰው መሆን ካልቻለ መጨረሻው ስድብና ቅናት ነው የሚሆነው ማለት ነው። እኔኮ ግርም የሚለኝ ነገር ማለት ነው፣ ግርም የሚለኝ ነገር ማለት ነው። እኔኮ ምን እንደሚያሰድባችሁ ምን እንደሚያስቀናችሁ ነው ግርም የሚለኝ ነገር ማለት ነው። እነዚህ ሁለት ልጆች ማለት ነው ገና ገና ገና ምን አይታችሁ? ገና ወልደው ከብደው አንድ ቤት ውስጥማ ሲኖረው የዛ ጊዜ ራሳችሁን የሆነ የምታጠፉት ምን እንደምትሆኑ እግዚአብሔር ይወቅላችሁ ደግሞ እኮ የሴቶቹ ብዛቶች ማለት ነው ከብሩኬ ጋር የምትቀነባበሩት እንደው ለክብራችሁ አትጨነቁም። ነገ ህይወት ይኖረኛም ብላችሁ አታስቡም። የማታገኙትን ነገር እንደው ዝም ብላችሁ ማሰብ፣ አረ በስመአብ። እኔ እንጃ፣ ምን አይነት ጊዜ ላይ ነው የደረስነው? ቆይ ማለት የእናንተን የማይሆን ሰው ጋራ እያቀነባበሩ እንደገና ደግሞ እያጥንቴ ቁራጭ፣ የምኔ ቁራጭ፣ የደሜስር የምናምን የምናምን፣ አረ እባካችሁ ከመቼ ወዲህ ነው እናንተ ደግሞ የደም ስር የጎና ጥንት ምናምን የሆናችሁት? ፍላጫችን ምናምናችን የምትሉት ማለት ነው። ቀብራራው ማለት ነው ቀብራራው ግራጎኑ ቅመማ ሃይምዬ ጀግናዋ የስራ ሴት ደግሞ ክብርህን አስከብር። እንደዚህ በጥፊ የምትመታው ለምንድን ነው? በደንብ አድርጋ ትምታው። ምን አገባችሁ በገዛ ባሏ። ቆይ እንደ አሁን ወደ ሪሉ እንግባና ወደ እውነታው እንግባና ይህ ነገር እናንተ ጋር ቢደርስባችሁና እናንተ ምን ነበር የምታደርጉት? እስኪ ንገሩኝ። ይሄን አሰባችሁም? ብቻ ይሄ ነገር እውነት ቢሆንና ባላችሁ ቢደብቃችሁ እናንተ ምንድነው ነው የምታደርጉት? አትናደዱም አይደለ? እሰይ ብላችሁ ነው የምትቀበሉት አይደለ? በቃ ይሄን የእናንተ አስተሳሰብ አያችሁ። ማንም ሴት ትሁን ማለት ነው። ማንም ሴት ትሁን ባሏ ወይም ፍቅረኛዋ የሆነ ነገር ቢደብቃት አደለም፣ መማታት፣ አደለም ጥፊ ብዙ ነገር ልታደርግ ትችላለች። ገባችሁ አደለም? ሶ ስለዚህ የሀይሚ ጥፊ አይድነቃችሁ። ሀይሚ ደግሞ አትመታው። የሚገርማችሁ እንድች አርጋ ነካ አርጋ የፍቅር ጥፊ ነው የምትነካው እኮ ወይኔ፣ ራሱ እኮ የሀይሚ ጥፊ ራሱ ይናፍቃል። ተቃላችሁ? ስለዚህ ብዙ ሰዎች ደግሞ አትወዛገቡ። የጨሪቃ ፋሚሊዎች የሀይሚና የብሩኬ አድናቂዎች ወዳጆች፣ በጣም የምታስቡላቸው በጣም በጣም በጣም የምትወዷቸዋላችሁ እና የሆነ ነገር ሲከሰት የምትጨናነቋላችሁ የምታለቅሷላችሁ። በእርግጥ ይሄ መውደድ ነው። ሰው መውደድ በጣም ከባድ ነው አውቀዋለሁ። እኔም የሆነ ነገር ሆኖ ሲመጡ በጣም ነው የሚከፋኝ። እውነቴን ነው የምላችሁ። ግን ልጆቹ መስራት ስላለባቸው ይስሩ። መቼም አይለያዩ፣ ይታረቃሉ፣ ወደፊት ይሄዳሉ። ስለዚህ በእነዚህ በአንዳንድ ሰዎች ይሄ አፍቃሪነን የምትሉ ሰዎች ናቸው በእርግጠኝነት ማለት ነው እና እንትን የምትሉ ሰዎች ደግሞ ልቦና ይስጣችሁ። ሌላም ምንም ልላችሁ ስለማልችል ማለት ነው። ግን ሐይሜና ብሩኬ ግን መቼ መቼም አይለያዩም፣ ሊለያዩም አይችሉም። ለማለያየት ደግሞ ያሰባችሁ ወይም ደግሞ የሆነ እቅድ እያቀዳችሁ እነሱን የሆነ ነገር እንትን ለማለት የምትጥሩ ሰዎች ካላችሁ እናንተ አይሳካላችሁ። ምክንያቱም እነሱ እግዚአብሔር ስለሚወዳቸው ያገናኛቸው ሁለቱም ልባቸው አንድ ነው። ቅን ናቸው። መልካም ናቸው። የዋህ ናቸው። በቃ እርስ በራሳቸው የሚተሳሰቡ የሚከባበሩ ልጆች ናቸው። ስለዚህ እግዚአብሔር ደግሞ መልካምን ነገር ስለሚፈልግ፣ ለመልካሞች ደግሞ እግዚአብሔር መልካም ነገር ነው የሚያደርግላቸው። ስለዚህ ብዙ ጊዜያችሁን አታባክኑ ለማለት ያክል ነውና ቤተሰቦች ያላችሁበት ሰላማችሁ ብዝት ይበርልኝ። እግዚአብሔር ጨሪቃዎችንም ይጠብቅልን፣ ከክፉ ሁሉ ይጠብቅልን። ካስመሳይ ወዳጅ ሁላችሁንም ነው ምላችሁ። ከእንደ ካስመሳይ ወዳጅ ይሄ በቃ ወዳጄ ነው ጓደኛ ናት እህቴ ናት ብላችሁ ያሰባችሁ ሰው ያመናችሁ ሰው እግዚአብሔር የሆነ የማይሆን ነገር እንትን የሚሉ ሰዎች እግዚአብሔር ከነዛ ሰዎች ፈጣ ይጠብቃችሁ ነው ምላችሁ። ለማንም ሰው ክፉ አትመኙ፣ ከቻላችሁ መልካም ሁኑ ማለት ነው። መልካም ሁኑ በቃ ሰው ከቻላችሁ ለሰው ላይ መልካም ሆኖ በቃ መልካም ማድረግ ለራስ ነው። መልካም መናገር፣ መልካም ማሰብ ለሕሊናችሁም ለነፍሳችሁም ለስጋችሁም በጣም ደስ የሚል ነገር ነው እላችኋለሁ። ውድ ቤተሰቦችና በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ሁላችሁም በያላችሁ ቤት ጠብቃችሁ።